ሀያኛው የብሔሮች ብሔረሰቦችና ሕዝቦች ቀን በዓል ዲሞክራሲያዊ መግባባት ለሕብረ ብሔራዊ አንድነት በሚል መሪ ሀሳብ ጠቅላይ ሚኒስትር ዶክተር አብይ አህመድ ከፍተኛ የፌዴራል መንግስት የስራ ኃላፊዎች እንዲሁም የክልል ርዕሳነ መስተዳድሮች በተገኙበት በሆሳና ከተማ እየተከበረ ይገኛል። ጠቅላይ ሚኒስትር ዶክተር አብይ አህመድ በዚህ ወቅት እንዳሉትም በህብር የሚሻገር ኢትዮጵያዊነት ኢትዮጵያ የነበሩ የሚኖሩ የሚጸኑና የማይናወጡ ናቸው። የአንደኛው ውበት ለሌላኛውም ድምቀት ነው። አንዱ ያለ ሌላው ምንም ነው። ያፋር ዳጉ ለዳውሮ ኩራቱ፣ የሲዳማው ጨምበላላ፣ ለአማራው ሐሴቱ፣ የኦሮሞው ገዳ፣ ለሐረሪ ምቾቱ፣ የአክሱም ሐውልት፣ ለሃዲያው ታሪኩ፣ የጀጎል ግንብ፣ ለቤንሻንጉል ቅርሱ፣ ፋሲል ቤተመንግሥት፣ ለሃዲያው ሀብቱ፣ የሶማሌው ዳንቶ፣ ለጋሞ ባህሉ፣ የጉራጌ ክትፎ፣ ለእያንዳንዱ ኢትዮጵያዊ ጣሙ ያንዳችን ለሌላችን ውበት፣ ያንዳችን ለሌላችን ክብር የሆነባትን ሀገር ኢትዮጵያ አንዱ ከፍ ሌላው ዝቅ ብሎ ሳይሆን ሁላችን እኩል ሆነን በወንድማማች አይን ተያይተን በመደመር እሳቤ የበለፀገች ኢትዮጵያን ለልጆቻችን እንድናሻግር አደራ ልላችሁ ወዳለሁ። ኢትዮጵያውያን ወደ ኋላ የሚጎትታቸውን ደንቃራ አሽቀንጥለው ጥለው ለብልጽግና ጉዟቸው ዳግም ቃል ኪዳናቸውን ለማደስ በማዕከላዊ ኢትዮጵያ ሆሳአና ተሰባስበዋል። የኢትዮጵያ ብልጽግና፣ የኢትዮጵያ ምሉእነት የሚጓደለው ኢትዮጵያውያን በህብረት በትጋት መስራት ካልቻሉ ብቻ ነው። ይህንን ተገንዝበን እኛ ኢትዮጵያውያን ህብረ ብሔራዊነትን እያጠናከርን በገሽ ትርክት አቃፊ በሆነው እሳቤ እየተሸመን በተቋማዊ ለውጥ የሀገር ግንባታና የሀገረ መንግስትን ማጽናት ጅማሯችንን እያጎለበትን ብሔራዊ ጥቅማችንን በስልት፣ በብቃት፣ በውጤትና በጥበብ እያሳካን ሁለንተናዊ ብልጽግናን እያረጋገጥን የተዋበች የላቀች የጸናች ሀገር ለልጆቻችን ማስረከብ እንድንችል ዛሬ የተሰጠን ታላቅ የዕድል ቀን ነውና እንድንጠቀምበት አደራ ልላችሁ እወዳለሁ። በስልትና በጥበብ ብሔራዊ ጥቅምን ለማስጠበቅ አንድነት ህብር ያሻል። የነገዋን ኢትዮጵያ ለልጆቻችን የምናስረክበው ለጠላት ጆሮ በመንሳት ነውና፣ የልዩነት መነሻ በሆኑ ታላላቅ ሀገራዊ ጉዳዮች ዜጎች መክረው ዘክረው የመፍትሄ አካል የሆኑ ዘንድ በንግግር ማመን ያሻል። የጋራ ትርክትን በጽኑ መሰረት ላይ ለማኖር በትጋት መስራት ያስፈልጋል። ለመላው ኢትዮጵያውያን ወገኖቼ አንድ ክር ደካማ ነው። ብዙ ክር ግን የማይበጠስ ገመድ ነው። ስንበዛና ስንሰናሰል በቀላሉ የማንበጠስ ጠንካራ ገመድ ስለሆን መተባበርን፣ መከባበርን፣ በጋራ መቆምን፣ ብሔራዊ ጥቅም ማስቀደም የሁላችን ሀብትና ስንቅ እንዲሆን አደራ እያልኩ የሀገርን መሻትና የባዳን ክፋት መለየት ይጠበቅብናል። ባዳ በክፋት የእኛን መሻት ለማጨለም ሲነሳ ኢትዮጵያውያን ለባዳ ፍላጎት መሳሪያ እንዳንሆን፣ ምክንያቱም በባዳ የተጠለፈ ገመድ አይፈታም፣ አያስርም። እርስ በርስ መተሳሰር ሲገባን ክፉ እሳቤ ያለውን የባዳን መሻት በውስጣችን እንዳናስገባና በታሪክ ተወቃሽ እንዳንሆን ኢትዮጵያውያን ቀልብ ገዝተን ሰላማችንን እናጽና፣ በንግግር እንመን፣ በተሰማራንበት የሥራ መስክ ሁሉ በትጋት እንስራ፣ ሌብነትን እንጠየፍ፣ የሀገር ጥቅምና የሕዝቦቻችን ክብር እናስቀድም፣ ለዘመናዊነት ለለውጥ ክፍት እንሁን፣ ሉዓላዊነታችንን በሁሉም መስክ እናሳካ ልመናን ታሪክ እንድናደርግ የጀመርነውን መልካም ጅማሮ ሁሉ ለፍሬ እንድናበቃ ሰላምን፣ ንግግርን፣ ውይይትን፣ አንድነትን፣ ብሔራዊ ጥቅምን እንድናስቀድም በታላቅ ትህትና አደራ ልላችሁ እወዳለሁ።